ወይ በቪዲዮ ትጋራለች እንዴ? እሱ ካልገባች ነገር ነበር። በቃ ሺሽ ተይ አታ ተይ አይ በቃ አይ ሌላ ነገር እንደበረ ይመስል እኔ ማጠሩ ነኝ ቤትን ካመማት ብላ እውነት በይ ካመማት እኮ ብዬ ነው። አረ እባክሽ አንቺ ደግሞ የመሸፋፈን ጠጋች ደግሞ ትደረበው ሄዱ የምንድን ነው ያሉኝ? የለው ነበረ ምንድን ለሩታ ከሆነ ልክ ነሽ። አይ ሩታ ላይሆን ከሆነ ለምንድን ነው የምትታጠበው? እልልሽ ነበረ

መቼ ከዛ በኋላ አነሳች ልሽ? እሺ፣ ምን አለችሽ? አሁን ወጥቼ ጸጉሬ ላበጥር ነው ስት ነው ኩራችኝ። ኦኬ፣ አንቺ ጸጉርሽን አበጥሪ ግን ኦንላይን ግቢ። አይደብርም፣ አይደብርም ያታለሽ ሙሁት መጣሽ ነው። ያ ማለት ደግሞ አሁን ለነገ ነበረ ለነገ ከሰዓት በኋላ ነበረ የተባለችው ዛሬ ስንት ሰዓት እንደሆነ አልነገረችኝም። እኔ አሁን ምን አለችኝ መሰለሽ፣ ለምን ብለሽ ነው ምናምን ስላት፣ በረራ ያጋጣሚ ሆኖ አሁን ነው የተነገረኝ፣ ልበር ነው አሁን አለችኝ

ሰላም ግቢ ውስዬ፣ መልካም መንገድ። እሺ፣ ደውልልሻለሁ፣ እንገናኛለን። እሺ፣ እመጣለሁ፣ አለሁልሽ። እግዚአብሔር ይመስገን። እንዴት ነሽ? ደህና ነበርኩ ግን ገርሞኝ ነው። ዜዶ የሄሉዬ ኤች ማ የምትዋልጅ ማለት ነው። በውስጥ አውሪኝ እሺ። ሄሉዬ የእኔ ስስት የእኔ ውድ ራሴ ስላመመኝ ነው። ደግሞ ባለፈው እያወራሁሽ ተቋረጠ። የእኔ ውድ እደውልልሻለሁ። እሺማ፣ ምን ሆነሽ? ትንሽ እራሴን አሞኝ ነው። አውራሻለሁ፣ እደውልልሻለሁ። ለማንኛውም